ውድ የሚራ ቱብ ቤተሰቦች እንዴት ናችሁላችሁ? እንግዲህ በዚህ በሚራ ቱብ ላይ ለሰው ልጅ የሚጠቅሙ ብዙ ቁም ነገሮችን እያነሳን እንማማራለን። በተለመደው እንደተለመደው እንግዲህ ዛሬም አንድ በራሴ ከሁለት ዓመት በፊት ይህንን መጽሐፍ በማንበብ ሕይወቴን የቀየረልኝና አንድ ድንቅ መጽሐፍ ይዤላችሁ መጥቻለሁ። ይህንን መጽሐፍ ክፍል በክፍል እያየ ነው እንሄዳለን። አቶሚክ ሀቢት የተሰኘ መጽሐፍ ነው ወይንም በአማርኛ የልማድ ኃያልነትን የሚል ይሄ በጄምስ ክሊር የተጻፈ መጽሐፍ ነው። ትርጉሙም ደግሞ የተረጎመው ደረስ ጋሻነህ ይባላል ማለት ነው። የዚህ እንግዲህ ይህ መጽሐፍ የጻፈው ሰው ማለት ነው ጄምስ ክሊር ራሱ ላይ በልጅነቱ ማለት ነው ፊቱ አካባቢና አይኖቹ አካባቢ በቢል ቤዝቦል ዱላ ፊቱን ተመቶ አይኖቹ አካባቢ ተመቶ አፍንጫውንም እንዲሁም ፊቱ አካባቢ ያለውን አካላቱን በመጎዳት ብዙ ሕክምና ሲደረግልህ ከቆየ በኋላ ከሕክምናው በኋላም ብዙ ማሻሻሎች ላይ ሳያሳይ ጤናው ላይ ብዙ ማሻሻሎችን ሳያሳይ ከቆየ በኋላ ራሱ ላይ ግን ትንሽ በትንሽ ለውጦቹን በማምጣት ወደ በፊት ማንነቱ በመመለስ አሁን ደግሞ ብዙ መጽሐፎችን ጽፎ የቢዝነስ መጽሐፎችንም የተለያዩ መጽሐፎችን በመጻፍ የሚገኝ ይህንን መጽሐፍ ያበረከትልን ሰው ታሪኩ ይህን ይመስላል ማለት ነው። ስለዚህ ይሄ አቶሚክ ሀቢት ወይንም የልማድ ሀያል የተባለ መጽሐፍ እንግዲህ በውስጡ ትላልቅ ነገሮችን የያዘ ነው ማለት ነው። ብዙውን ጊዜ በህይወታችን አንድ ስራ እንጀምራለን ያንን ስራ ደግሞ መጨረሻ ለመጨረስ ይከብደናል ማለት ነው። አንድ ነገር ከጀመርን በኋላ መጨረስ እንዴት መጨረስ እንደምንችል እዚህ መጽሐፍ ላይ ብዙ ቀመሮችን አስቀምጠዋል። እንግዲህ አንድ በአንድ እያየንና ወደ ህይወታችን ክትሮ ግምኑ ደግሞ ትልቅ ነገር እናተርፋለን ማለት ነው። ይህ መጽሐፍ እንግዲህ የመጀመሪያው ላይ ያስቀምጠው ምንድን ነው ትናንሽ ልማዶችን ትልቅ ልዩነት ይፈጥራሉ የሚል እምነት አለው ማለት ነው የሰው ልጅ ትናንሽ ልማዶችን በማድረግ ትልቅ ልዩነትን ይፈጥራል ማለት ነው በህይወቱ ላይ የአንድን ወሳኝ ቅጽበት ሚና ከፍ አድርጎ ማየትና በየቀኑ የሚደረጉ የጥቃቀን ማሻሸሎቹን ሚና ዝቅ አድርጎ ማየት ቀላል ነው ብዙውን ጊዜ ትልቅ ስኬት ትልቅ ተግባርን እንደሚፈልግ አድርገን ራሳችንን እናሳምነዋለን። ክብደት መቀነስ፣ የሚሆን ትልቅ ቢዝነስን መገንባት፣ መጽሐፍ መጻፍ፣ የሚሆን ውድድርን ማሸነፍ ወይም የትኛውንም ሌላ ግብ ለማሳካት ሁሉም ሰው የሚያወራለት አይነት መሬት የሚያንቀጠቅጥ ትልቅ ነገርን መስራት እንዳለብን በማመን ራሳችንን እናጭናንቃለን። ጥቃቅን ነገሮችን በአንድ በመቶ ማሻሻል ግን የማን የማንንም እና ለእይታም የማይገባ ነገር ነው። ይህም አይነት የማሻሻል መንገድ ግን ከፍተኛ ውጤት የማምጣት አቅም አለው። በተለይ በረጅም ጊዜ ትናንሽ ለውጥ በጊዜ ሂደት የምታመጣው ልዩነት አስደናቂ ነው። ሂሳባዊ ስሌቱ ይህን ይመስላል። ለአንድ ዓመት ሙሉ በቀን አንድ በመቶ እያሻሻልን ብንሄድ በአመት መጨረሻ መጀመሪያ ከነበርንበት በሰላሳ ሰባት በመቶ እናሻሽላለን። በተቃራኒው ደግሞ በቀን አንድ በመቶ ወደ ታች ይሄድን ለአንድ አመት ከቆየን ወደ ዜሮ አካባቢ እንደርሳለን። በጥቂት ጅማሮ የተጀመረች ቀጣይናት ያላት ትንሽ መሻሻል ተጠራቅማ ታሪክ ትሰራለች። በየቀኑ አንድ መሻሻል በቀን አንድ ፐርሰንት እየቀነስን ለአንድ አመት መቆየት ምን ማለት ነው? ዜሮ ነጥብ ዘጠና ዘጠኝ ሲባዛ በሶስቱ ስልሳ አምስት ስናደርገው ዜሮ ነጥብ ዜሮ ሶስት ይሰጠናል ማለት ነው። በቀን አንድ ፐርሰንት እያሻሻሉ ለአንድ ዓመት መቆየት አንድ ነጥብ ዜሮ አንድ ሲባዛ በሶስት መቶ ስልሳ አምስት እኩል ይሆናል። ሰላሳ ሰባት ነጥብ ሰባ ስምንት እድገት በህይወታችን ላይ እናሳየን ማለት ነው። ልማዶችን ራስን የማሻሻል ድርብርብ ወለዶች ወይንም ኮምፓውንድ ኢንተረስት ናቸው። ልክ ገንዘብ በድርብርብ ወለድ ራሱን በሚያበዛበት መጠን የልማዶች ውጤትም በድግምግሞሽ መጠን ይበዛል። በየቀኑ ተጠንስሰው ሲታዩ የሚያፈሩት ለውጥ በጣም ጥቂት መስሎ ቢታይም በወራት ወይም በአመታት ቆይታ የሚያመጡት ለውጥ ግን አስደናቂ ነው። የመልካም ልማዶች ጠቀሚያዎች እና የመጥፎ ልማዶች ጉዳቶች ግልጽ ብለው የሚታዩት ከአምስት ወይም ከአስር ዓመት በኋላ ወደኋላ ዞር ብለን ስንመለከታቸው መሆኑ ልብ ይላል። ይህን ነገር በየቀኑ ህይወታችን አጥርተን ለማየት ከባድ ነገር ሊሆን ይችላል። በዚህም የተነሳ እነዚህን አይነት ለውጦች መተውና መናቅ ይቀናናል። ዛሬ ላይ ጥቂት ገንዘብ መቆጠብ ብትችል አሁኑንም ሚሊዮነር አትሆንም። ለሶስት ተከታታይ ቀናት ጂም ብትሰራ በአካል ቅርጽ ላይ ምንም ለውጥ አይመጣም። ዛሬ ምሽት ፈረንሳይኛ ቋንቋ ለሶስት ሰዓታት ብታጠና የቋንቋ ተናጋሪ አትሆንም። ጥቃቅን ለውጦችን በማምጣት እንሞክራለን። የለውጡን ውጤት ቶሎ ማየት ስለማንችል ግን ወደ ቀድሞ ነገሮቻችን እንመለሳለን። መጥፎ ነገር ደግሞ ይህ የለውጥ ውጤት የሚታይበት ፍጥነት እጅግ ዘገምተኛ መሆኑ ለመጥፎ ልማዶች እንድንመቻች የሚያደርገን መሆኑ ነው። ዛሬ ምሽት ቤተሰቦችን ተወት አድርገህ ስራ ላይ ብታሳልፍ ይረዳሃል። ስራህን የምትጨርስበት ሰዓት ለነገ ብለህ ብታሳርፎ ለዚህ የሚሆን ጊዜ ነገ ላይ አይጠፋም። በዚህ መንገድ በዚህ መንገድ አንዲትን ውሳኔ መተው ብዙም ከባድ ነገር አይደለም በየቀኑ ችግሮቻችንን በአንድ ፐርሰንት እያባባስን መጥፎ ውሳኔዎችን እየደጋገምን ትናንሽ ስህተቶችን እየሰራን እና ጥቃቅን ምክንያቶችን እያበጀን ከሄድን ግን ድምር ውጤቶቻችን እጅግ የገዘፉና የከፉ ይሆናሉ ብዙውን ጊዜ በሕይወታችን ውስጥ ለትልቅ ችግር የሚደርጉንም እዚሁ እዚያም የምንሰራቸው ችግሮቻችንን በአንድ ፐርሰንት የማባባስ ስራዎቻችንን ድምር ውጤቶች ናቸው በልማዶቻችን ላይ በምናመጣቸው ጥቃቅን ለውጦች የምናመጣው ጠቅላላ ውጤት የአውሮፕላን የበረራ መስመር በጣም በትንሽ ድግሪ በመቀየር እንደሚመጣው ለውጥ ያለ ለውጥ ነው። ለምሳሌ ከሎስ አንጀለስ ወደ ኒውዮርክ እየበረ ነው እንበል። ካልክስ አየር ማረፊያ የተነሳው አውሮፕላኑ ፓይሌቱን በ 3 ነጥብ 5 ድግሪ ወደ ደቡብ ቢቀረው መድረሻው የሚሆነው ኒውዮርክ ሳይሆን ዋሽንግተን ዲሲ ነው። እንዲህ አይነት ትንሽ ለውጥ ስትነሳ አካባቢ አይታወቅም። የአውሮፕላኑ አፍንጫውም አቅጣጫውን የሚቀይረው በጣም በትንሹ ጫማዎች ናቸው። ጉዞ መላው አሜሪካ ሲያካልል ግን መድረሻው መጀመሪያ ካሰበው ቦታ በመቶዎች በሚቆጠሩ ማይሎች ርቀት ላይ ይሆናል። በተመሳሳይ ሁኔታ በየቀኑ በልማዳችን ላይ የምናሳያቸው ጥቃቅን ለውጦች በህይወታችን ፍጹም የተለየ መድረሻ ይሰጡታል። በአንድ ፐርሰንት የተሻለ ወይም በአንድ ፐርሰንት የወረደ ውሳኔ ውስጥ ትርጉም ሊኖረው የሚችሉ ለውጥ አይመስሉንም። በጊዜ ሂደት ግን አሁን አንተ በሆንከው እና አንተ ትሆን በነበረው ማንነት መካከል ያለው ልዩነት የሚፈጥሩት እነዚህ ጥቃቅን ልዩነቶች ናቸው። ስኬት በየቀኑ ልማዶች ድምር ውጤት ነው። ወሳኙ ነገር ልማዶች ወደ ስኬት የሚወስዱ ናቸው ወይስ አይደሉምን? የሚለው ነው። ስለሆነም አብዝተ መጨነቅ ያለብህ ዛሬ ላይ ስላመጣኸው ውጤት ሳይሆን የዛሬ ጉዞ አቅጣጫ ላይ ነው። የውጪ አወጣጥ ልማድህ ካልተቀየረ ጥሩ ነገር አትጠብቅ። በተቃራኒው ዛሬ ላይ ድሃ ብትሆንም ሽርፍራፊ ሳንቲቦችን የምትቆጥብ ከሆነ ግን ወደ ፋይናንስ ነጻነት የሚወስድ መንገድ ላይ ነህ። ምክንያቱም ከምታስበው በላይ በዝግታ ብትጓዝም ውጤቶቹ የልማዶች ቀሪ መለኪያዎች ናቸው። ያለህ ገንዘብ የፋይናንስን አጠቃቀምህ ውጤት ነው። እውቀትህም የመማር ልማድህ ቀሪ መለኪያ ነው። በህይወትህ ውስጥ ያሉት መስቅልቅሎቹም ነገሮች የማጽዳት ልማዶች ድምር ውጤቶች ናቸው። የምታገኘው የምትደጋግመውን ነው። የህይወትህ መድረሻ ለመገመት ከፈለግ ማድረግ ያለብህ ነገር ቢኖር የምታገኛቸውን የምታጣቸውን ጥቃቅን ለውጦች ተከትለህ ማየትና ይህ ለውጥ መስመር መስመር በሀያ በሰላሳ ዓመታት የት እንደሚደርስህ መረዳት ነው። የወር ወጪህ ከገባህ ያነሰ ነው። የወር ወጪህ ከገቢህ ያነሰ ነው። በየሳምንቱ የአካል ብቃት እንቅስቃሴ ትሰራለህ። በየቀኑ አዳዲስ ነገሮችን ታውቃለህ። መጽሐፍ በጥቂቱም ቢሆን ታነባለህ። የወደፊትቱ ህይወት ሙሉ በሙሉ የሚወስኑት እንደነዚህ ያሉ ጥቃቅን የጦር ግንባሮች ናቸው። ጊዜ ጊዜ በውድቀትና በስኬት መካከል ያለውን ልዩነት ያሰላል። ጊዜ የሚያደርገው ነገር ቢኖር የምትሰጠውን ነገር ማባዛት ነው። ጥሩ ልማዶች ከዚህ ጥሩ ልማዶች ጊዜን አጋሪ ሲያደርጉት፣ መጥፎ ልማዶች ግን ጠላት ያደርጉልሃል። ልማዶች በሁለቱም በኩል የተሳሉ ሰይፎች ናቸው። መልካም ልማዶችን ሊስሉህና ሊያሳድጉ የሚችሉትን ያህል መጥፎ ልማዶች ደግሞ ቆራርጠው ሊጥሉህ የሚችሉበት አዲስ የሚቆርጡ ቆራርጠው ሊጥሉህ የሚችሉበት እድል ብዙ መጠን አለው። ለዚህም ነው ዝርዝሩን መረዳት ጠቃሚ የሚሆነው። ልማዶች እንዴት እንደሚሰሩና እንዴት ወደ ውጤት እንዲወስዱ ማድረግ እንደምትችል መማር አለብህ። በዚህ መንገድ የሰይፉን ቆራጭ ስለት የማስወገድ እድል ታገኛለህ። ጥሩ እንግዲህ የሚራቱ ቤተሰቦች የዛሬውን የመጀመሪያው ምዕራፍ እዚህ በዚህ አብረን አይተናል። የሚቀጥለውን ምዕራፍ አብረን እናያለን ማለት ነው። እስከዛው ሰላም ሁኑልኝ።